ሰግጥ ፈምስ በሚል መርህ የሚታወቀው ቲክቶከር አዶናይ ከታዋቂ ሰዎች ትልቅ ተቃውሞ እየገጠመው ይገኛል። ሰላም ጤና ይስጥልን። ውድ ቻናላችን ቤተሰቦች ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ ቪዲዮን እንድትጀምሩት በአክብሮት እንጠይቃለን። ታዋቂው ደራሲና የሥነ ጽሑፍ መምህር በድሉ ዋገጅራ ሰሞኑን በማህበራዊ ሚዲያ ቲክቶክ ላይ ሰግጥ ወይም በብልግና አባባቂነት ታዋቂ ለመሆን ግለሰቦች የተዘጋጀውን የሽልማት መርሃ ግብር እና ሰግጥ ፈምስ በሚል የተጀመረው ሀገራዊ ጉዞ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህን ክስተት ሀገራዊ እና ማህበራዊ ውድቀታችንን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ በሰራጩት የጽሑፍ እንደሰመረ ባሪያው እና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርና ድንቁርና፣ ድፍረትን እና ንቀትን መለያቸው ያደረጉ ግለሰቦች በመኪና እና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋው አርቲስት ሰራዊት ፍቅሬ ስግጥ ፈምስ የተሰኘው ሀገራዊ ዘመቻ ለመምህራን ጋዜጣዊ ለመምራት ጋዜጣዊ መግለጫ መመሰጠቱን ሲመለከቱ በእጅጉ መደንገጣቸው እና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶች አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድን ነው? ሲሉ ጥያቄ አንስተዋል። እዚህ የደረስኩት ደደድቤ እና ሰግጬ ነው እያሉ ነው ወይ? የሚል ጥያቄም ቀርቦላቸዋል ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስት አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስና እና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ በሀገራዊ ዘመቻ ያነሳሳው ምን አስልቶት ነው ሲሉም ጠየቃቂያቸውን አንስተዋል። እነዚህ መርሃ ግብሮች በገንዘብ የሚደገፉ ተቋማት የኮነኑት በእድሉ ተቋማቱ ለሀገር ለሀገር እና ለተማህበረሰብ ከሸቀጣቸው መራገፊያ የዘለለ ትርጉም እንደሌለው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት ይህ ጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ቱሪስት ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ በማህበረሰባዊ እሴቶች ላይ የሚያሾፉ እና ያልተማረውን ማህበረሰብ ስነ ልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባ ጥሪ አቅርበዋል። በነገራችን ላይ የክሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጤ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈታዋል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመረኩዞ ሊዘጋጅ ስለሆኑ ጋዜጣዊ ስለመሆኑ ጋዜጣዊ መግለጫ መስጠቱን ተመለከትኩ። በኤአይ የተሰራ ነው ብሎኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ነው። ልጆች እና ልጆች እና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫ ተናጋሪ ወይዘሮ የሰራዊት ፍቅሬ ጉዳይ ወይዘሮ እና የሰራዊት ፍቅሬ ጉዳይ ነው። ይህች ሴት ለልጆቿ ደድቡ፣ ሰግጡ ትላለች ማለት ነው ብለው ጥያቄ አንስተዋል። በአፍላኛው የሬዲዮ ድራማ አሃዱ ብሎ ብዙ ውጣ ወረዶች አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመድ በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲ ተማሪዎች ዩኒቨርስቲዎች ተምረውም ሳይማሩም ተመርቀው ወይም ትምህርታቸውን አስራ ሁለተኛ ላይ አቁመው እዚህ ግባ የሚባል የስራ እድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ እድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉት የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን እውቀት እና የህይወት ልምድ ድንቁር፣ እና የአእምሮ እና የስነ ልቦና ችግር በመለመዱ በመወለዱ ድፍረት እና ንቀት ተክተው የደደቡትን የሰገዱትን ናቸው ሲሉም ጥያቄያቸውን አንስተዋል። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ የሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን አለመለወጥን የአእምሮን ያለመጠቀም አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠሩ ተከታዮች እንዲያገኙ የሚያግዙት ተቋማት መመልከት እጅግ በጣም ይሸማቀቃል። በሀገርና በማህበረሰብ ላይ ተስፋ ያስቆርጣል ሲሉም ጠይቀዋል። ይሁን እንጂ ፕሮፌሰር መስፍን ወልደማርያም በሀገር እና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮዎች፣ ለደፋሮች እና ለአንባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህ እንዳሻው ብሎ ማለፍ ያደግታል። ምን አይነት ተቋማት ናቸው ይህን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? ለእነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያ የዘለለ ትርጉም የለውም ሲሉ ጥያቄያቸውን አንስተዋል። ያም ሆኖ ቲክቶከር አዶናይ ጋይስ ሰግጥ ፈምስ የሚለው ርዕስ እዚጋ መቆም አለበት። ብዙ ሰው እየተከፋብን ነው። ማንም ደስተኛ የሆነ አይደለም። ይብቃ በቃ ሲል በቲክቶክ፣ በፌስቡክ ገጾቹ ዛሬ መልእክት አስተላልፏል። እናንተስ ሀሳብ አስተያየታችሁ ምን ይመስላል? እስኪ ሀሳብ አስተያየታችሁን በኮሜንት አሳውቁን። ቲክቶከር አዶናይም ይብቃ ሰግጥ ፈምስ የሚል ቃል ከዚህ በኋላ መውጣት የለበትም። ጓዶቼ ብሎ መልእክቱን በፌስቡክም በሁሉም ገጾቹ አስተላልፏል። ውድ የቻናላችን ቤተሰቦች ሀሳብ አስተያየታችሁን በኮሜንት አስቀምጡልን ማለት